ሁሉ ሰላም። የቻናሌ ስም ተቀይሯል እና የገባችሁ ላይክ ሸር ሰብስክራይብ ማድረግ አትርሱ። ያው የቻናሌ ናይል ፕሬስ ቻናል ነበር የሚለው አሁን ግን ያም ቲዩብ ነው። ሶ ሁላችሁም የገባችሁ ላይክ ሸር ሰብስክራይብ ምናምን አድርጉላችኋለሁ። እንዴት ናት? በጣም ጠርተናል። ካሁን በኋላ ግን ከይሁን ጋር እንመጣለን እንሰራለን። ሄጂን አክቲቪቲ ያሳያችኋለሁ። በቃ ያላት እድገት አሁን ለውጥ ምናምን አላት እና ከዛ ሰላም ሰላም እያለች ምናምን ከእናንተ ጋር መታ ትጫወታለች ታወራለች ምናምን ከዛ ደግሞ ጨዋታ ጀምራለች። ላ ምት ተጫውችላቸው ላ ላ ማሚ ያቸ ተጫውታል ጨዋታ ጀመራለች ምናምን ከዛ እና የእሷን አክቲቪቲ ምናምን ነገር እና ያለ እንደት ናችሁ? ሰላም ናችሁ ወይ? ሁሉ ሰላም ከአሁን በኋላ ወደ ቻናል ሲገባ ሜት ክድኒ ሜት ክድኒ ነበር፣ አሁን ክድኒ እያደረኩ ነው የምገባው ምክንያቱም ያው እንዴት ካለ ታውቁታላችሁ። እንደዚህ ነው ብያላችሁም። እና እንዴት ናችሁ? ደህና ናችሁ ወይ? ቻናሌ ይሄን እየሰራሁበት አይደለም። ከውቃውን ዘጋ አልዘጋ እያልኩኝ በቃ እየተሳቀኩ ነበር ያለሁት። እዩቲ ነው እና ዘጋ አልዘጋ እያልኩ ወሰቅ ላይ ነው ያለሁት። ግን ቻላ ለመልቀቅም ለማየትም እናንተም ለማየት ሞክሩ። ምን ደሞ ለቃለሁ ማለት ነው እና እንዴት ናችሁ? ደህና ናችሁ ወይ? ሰላም ረመዳን እንዴት ነው? የረመዳን ስራ እንዴት እያደረጋችሁ ነው? ስራስ እንዴት ነው? እንደው ደግሞ ወደ መጨረሻ አካባቢ ምናምን በጣም ቢዚ ነው የምትሆኑት። ስለ ያው ራሳችሁን ጠብቁ ዘይት ምንም ምንም ፀጸላትም ሰው ከቃንዳት ወድቁም ያው ራሳችሁን ጠብቁ እላለሁኝ። እና ሌላው ነገር ደግሞ ሌላቸው የሚፈልገው ነገር ምንድነው ያው ቻናሊን እየሰራበት አይደለም ከአሁን በኋላ ግን አሪፍ ለእናንተ ያስተምራል ይጠቅማል ያለውን አንዳንድ ጊዜ ቻናል ስንከፍት ያው በቃ ላድለ ቶሎ ታይሚንግ እንዲሞላልን ዝም ብለን የተለያየ ቪዲዮ ነው የምንሰራው። ምክንያቱም ቶሎ በቃ ሰዓት የሚባለው ነገር ትንሽ አደጋሽ ከባድ ነው። ወላ ዩቱብ ይቀላል አይደለም? ምናልባት ከታዋቂ ሰዎች ጋር ሆናችሁ ከነሱ ጋር ከሰራችሁ ምናምን በጣም ቀላል ነው። ግን ዝም ብሎ ግን እንደኛ ከመሬት ተነስቶ ታዋቂ ለመሆን መጣር ማለት በቃ በጣም ነው የሚከብደው። የምር ነው ምላችሁ እና ስለዚህ እናንተ አበረታቱኝ፣ ላይክም፣ ሸርም ሰብስክራይብም በማድረግ አበረታቱኝ ይላለው። ካሁን በኋላ ያው ከልጅ ጋር እየመጣን እንሰራለን። ልጄ ደግሞ ከኔ እንግዲህ የሚገያ ሰው አክቲቭ ልትሆን ትችላለች፣ አይታወቅም። ለእናንተም ደግሞ ጥሩ የትምህርት ትዊዛ መተመጣ ሊስት ሆኖ ይሆናል አይታወቅም። ግን ሰው የራሱ የሆነ ታይለንት አለው፣ ማሚ የራሱ የሆነ ታይለንት አለው። ስለዚህ ያ ታይለንቱ ምንም የተለያየ ነው ማለት ነው። ስለዚህ እሷ እንደኔ ልትሆን ትችላለች ብዬ አይደለም ከኔ በጣም አክቲቭ በጣም በቃ የተለየ ተሰጦ ያላት ሆና የተለያየ ተሰጦ አሉን እና ስለዚህ እሷን ጋብረን እንሰራበታለን ብዬ አስባለሁ። ሰብስክራይብ በማድረግ አበረታቱን። አሁን በኋላ ያሉ ቪዲዮዎች ቪዲዮዎች ለመልቀቅ እንሞክራለን። ከዚህ በፊት ስላልኳችሁ ምናልባት ጀማሪ ቱበሮች ትሆኑ ትረዱኝ ያላችሁ ሰዓት ለመሙላት አንዳንድ ነገር ተሰባስበን ምናምን ዝም ብለን ያወራን በቃ ላይክ፣ ያ ደግሞ ማለት ለሰዎች አስተማሪ የሚሆን ነገር አንለቀም፣ ግን እዛ ጋ ዋናው ታርጌት አንደኛ ነገር የዩቲዩብ የራሱ የሆነ ሩል አለው። አንደኛ አንድ ሺህ ሰብስክራይበር መኖር አለበት፣ አራት ሺህ ዋች ሀወር መኖር አለበት። አሁን ላይ ግን ሶስት ሺህ ዋች ሀወርን አምስት መቶ ሰብስክራይብ አደረገው መሰለኝ ሄዱ ነው። ግን እሱም ቢሆን ግን ያው በጣም አድካሚ ነው እንደሚታስቡት። አላም የምር እንቅልፍ አታችሁ ላንት ልትሉ ትችላላችሁ። በታዋቂ ሰዎች ስናያቸው እንደነሱ ብንሰራ ብለን እናስባለን። ግን እኛ ደግሞ ያንን ለማድረግ ብዙ ነገር ነገራቶች ያው የተመቻቹ ላይሆን ይችላሉ። ሁለተኛ ደግሞ ድፍረቱ የለንም እና፣ ብዙ ልጆች አሉ ብዙ ማስተማር እየቻሉ አሉ፣ ግን እውቀት ምናምን ነገር እያላቸው የሚዲያ ላይ የመውጣቱ ፍርሃት ስላለን ድፍረት ስለሌለን ነው። ብዙም እኔም ብዙ ሚዲያ ላይ በጣም አንፈራ፣ ግን አብራችሁ የሆነ የሚያበረታታ ምናምን ሰው ካለ ግን መስራት ምናምን ትችላላችሁ። አበረታቱ አበረታቱን እና ጥሩ ጥሩ ነገር ይዘን እንመጣለን እላችኋለሁ እና እንዴትዘጋብኝ ነው የምላችሁ፣ ወላሂ ነው የምላችሁ። በጣም የደካምኩበት ከምላችሁ በላይ በላይ ነው። ስለዚህ እናንተ ደግሞ በማይስ ሼር በማድረግ ሰብ በማድረግ ቤተሰብ በመሆን በማበረታታት እቃ የተለያዩ ነገሮችን ይለቃል ነው ብለና ስባለን። ስለዚህ አበረታቱ ለማለት ያክል የመጣ ነው። ረመዳን እንዴት ነው ጾም ሁሉ? አዲስ ነው፣ ሰላም ነው። እሺ በየካምቦላ ናይል ፕሬስ ቻናል ነበር ሆኖ ናይል ፕሬስ ቻናል ቢስ ከፍተው የራሴ የሆነ ታርጌት ነበረኝ፣ ግን ያ ነገር ፕሬሱ እንዳልኩት አልሆነም። የምር ብሄድበት ደስ ይለኝ ነበር፣ ግን ያንን ለማድረግ በጣም ብዙ እንትን ያስፈልጋል። ማለት ቀላል አይደለም ማለት ነው እና ዊቲ ማሚ እና ፕሬሱን ያም ትዮብያ ያለ ያም የሚለው በልጄ ስም ሂያም ቲዩብ ብዬዋለሁኝ ስለዚህ ሂያም ደግሞ የራሷ ስታድግ ደግሞ ምን እንደምትለው አላውቅም እኔ ሂያም ቲዩብ ከብቼዋለሁ ዶቺ ስለዚህ ጋም በኋላ ናይል ፕሪስ ነበር ሲገባ ምላችሁ ብዙ ቻናሊን በይዘው ብዙ ስም ነው የቀያየርኩት ብዙ ታስገብቻው ትቺ ነው እና ዛሬ ደግሞ በቃ እስኪ ሂያም ብለው በልጄ ናይፕሪስ እንደ እንደርእሱ አሌድ ኮሚኒስ ዜናዎች ምናምን ለመስራት አስፌ ነበር ግን እሱ ደግሞ ራሱን የቻለ በቃ ስራ ይፈልጋልና፣ መሄድ አልቻልኩም። እንደ ርእሴ እንደ አልሆነም። ስለዚህ ያለኝ አማራጭ የቻናሌን ስም መቀየር ነው እና ቀየርኩት። ያው ካሁን በኋላ እንግዲህ ደግሞ የምንሰራለን ጥሩ ጥሩ ነገር እናቀርባለን። ያለን ምንም ነገር ልናቀርብ አንችልም፣ ግን ለክኛ ሁላችንን ስቃታችንን በቃ እንደዚህ እንደዚህ አብረን ከእናንተ ጋር እንጨዋወት ለናሳለፍ እንችላለን። ናቸው ያላቸው የኬክ ዲዛይን ኬኮች ነው እና የኬክ ዲዛይኖች አሉ። ያው በዚህ አጋጣሚ የኬክ ትምህርት መማር የምትፈልጉም ካላችሁ አሪፍ አሪፍ የኬክ እንደውም ኬኮችን እንለቅ ይሆናል የኬክም ቻናል ሊሆን ይችላል። እንግዲህ አልታወቀም፣ ምን አይነት የምግብ ቻናል ሊሆን ይችላል። ያው ግን አሪፍ አሪፍ ኬኮች፣ የኬክ ዲዛይኖች ባይሆንም ሌላም ትምህርቶች ልጅ ማሳደግ ትምህርታ ልጅ ማሳደግ ቢሆን ነው ያለን የልጆችን እንክብካቤ ሊሆን ይችላል። የልጆች ያላቸውን ጸባይ ሊሆን ይችላል። ያለውን ብቻ ብዙ ነገሮች እንደ ሴትነታችን የሚያስፈልጉን ነገሮች ሊሆን ይችላሉ ነው። ብዙ ነገሮች እንማማራለን። የምር ነው የምላችሁ። ያው ልጅም ማሳደግ መማር ጥሩ ነው አይደል? የልጅ እንክብካቤ ነው የሚለውን ማወቅ ጥሩ ነው። እና ወዶቼ ዛሬ ያው ተተናለስ ብሎኛ ላይ ቻናሌ በቃ ስለገባው በደስ ብሎኛል። ምክንያቱም በቃ በዛው ሊዘጋ ነው በቃ ካሁን ካሁን ማስታወቂያውን አነሳው አርግጂ የለፋቲት ወጣ ስለምንስም ይላንቱን እያልኩኝ ይቀርጽ ነበር ለሰዓቱ ምናምን ለምን ከዚህ በፊት የማትሰሩበት የማትሰሩበት ከሆነ ይቀንስባችኋል። ሰዓቱን ምናምን እና እሱ ነገር በጣም የሚደብረው፣ የሚያውቅ ያውቀዋል። እስካሁን ድረስ እንደዚህ። ሁለተኛ ደግሞ የሆነ ነገር ኮፒ ከያዛችሁ እንደገና ለመመለስ በጣም አድካሚ ነው፣ እንደዚህ እንደምታስቡት። ወላሂ አብረን በቃ ቆይታ ግን እንግዲህ ቻናሌ በጣም ፐርፌክት ከሆነ በቃ ልጄን እየው ይዤ እየወጣሁኝ እሰራለሁ። ትሰሪያለሽ ምንድን ነው የምታስተምሪያቸው አንቺስ? ወደ ቺ ላይክ ላይክ ላይክ ላይክ ሰብስበው አድርጎኝ እስኪ ታይ ማሚ። አሁን ደግሞ ጨዋታ ጀምራለች፣ እየተጫወተ እያዝናናች ነው። ቆይታ አመሰግናለሁ። ሱር ሰዓት እየደረሰ ነው። ልጅም ልትወርቅ መንገድ ላይ ናት። በቃ ሁላ ይበቃ። ጥበቃ ትፈልጋለች። ማርቲ ሀቢብቲ አምሊ፣ እና በቃ የኔ ወዶች፣ በቃ ስለነበረን ቆይታ አመሰግናለሁ። አትጥፉ ቻናሌ እና ነገር፣ አበረታቱኝ፣ አበረታቱኝ፣ አበረታቱኝ ነው የምለው። አመሰግናለሁ።